ከህይወታቸው ውጡ። በቃ ላንዴና ለመጨረሻ ውጡ። ለመጨረሻ ጊዜ ተናግር ያለው አይ ምናም የምትሉ ከሆነ ፋይላችሁን አወጣዋለሁ። ሃይሚም በብሩ በዳኒ ብሩኬም በሶስና የምትሸወድበት ነገር እዚች ጋር ይቁም። በቃ ሚ በጣም እየተሸወድሽ ነው ያለሽ። ምክንያት ሃይሚ፣ እኛ እንደነገርኩሽ በጣም አስተዋይ ልጅ ነሽ። ዳኒ እንዴት አታውቂውም አንቺ። ቁርሻቸውም ሁሉ ናፈቀን አሁን፣ የምር እኔም ብቻ ሳልሆን እናንተም ናፍቋቸዋል ብዬ ተስፋ አደርጋለሁ። አንድ ሰው የለመዳችሁት ሰው እኮ በቃ ኩርፊያው ብቻ ሳቁ ብቻ አይደለም፣ ኩርፊያው ይናፈቃል ይባላል። እናንተ የሚያምርባችሁ አንድ ላይ ስትጣመሩልን አንድ ላይ ልድሯችሁ ስትስቁል፣ እኔ ብቻም ሳልሆን እናንተ ሞዴንስን የነብሩክን የምትፈልጉት እነብሩኬና ሃይሚን የምትፈልጉት የጨረቃ ፋሚሊ የእውነት ነው ሲስቁላችሁ። ብሩክ ያለ ሃይሚ ሃይሚ ያለ ብሩኬ አይሆንላችሁ። ይሄ ትክክል ነው። አቂቃ ነገር ህይወታቸውን የሚበጠብጥ ካለ አሁንም ቢሆን ማንንም ድረብ ባለፈው አልተናገርኩም። ዛሬ ግን መናገር የምፈልገው አንድ ነገር አለ። ዳኒም ሶስናም ከዚህ በኋላ ከሃይሚና ከብሩ ህይወት ማታርፉ ከሆነ ማትወጡላቸው ከሆነ ማንም የማያውቀው ሚስጥር እኔ ላይ አለ፣ ሃይላችሁ እኔ ላይ አለ። ሰላም ሰላም! ውድና የተከበራችሁ የኛም የሁላችሁም ቤተሰብ እንዴት ናችሁ? እኛ አለን ፈጣሪ የተመሰገነ ይሁን፣ እናንተም በያላችሁበት ቸርቆዩልኝ ላለው ያው እንደ ተለመደው ዛሬም ደግሞ ለየት ባለና ከስከ ዛሬም ደግሞ ወጣ ባለ ቪዲዮ ነው የመጣሁት። ትናንትና ከትናንት አዎ ከትናንት ወዲያ የለቀኩት ቪዲዮ አይታችኋል። ግማሾቻችሁ ጥሩ ጥሩ ኮመንት የጻፋችሁልኝ ያላችሁ፣ ግማሻችሁ ደግሞ በተቃራኒ የመለሳችሁልኝ ያላችሁት፣ እኔ ላይክ ለመናገር የፈለኩት ወይ ደግሞ ለማስተላለፍ የፈለኩት እናንተ ስለተጨነቃችሁ እንዱም ደግሞ ከነሱ ጀርባ ያላችሁ ጓደኞቻችሁ ሁሉም ሰዎች ስለተጨነቃችሁ በትንሹም ቢሆን ለናንተ ለማሳየት ያክል ነበረ። ያንን ነገር ለመናገር የፈለኩት ግን እናንተ ተረዳችሁበት አንግል ሌላ ነገር ነው። እኔ እነሱን ወግኘ ወይ ሌላውን ወግኘ ለማጥላላት ምናምን ነገር አይደለም። ትክክለኛና ትክክለኛውን ነገር ነው የተናገርኩት። ማለቴ እኔ እዛ ጋር የተናገርኩት እነ ብሩኬና ሃይሚ ላይ ነው። ብሩኬና ሃይሚ እኔ ጓደኞቼ ስለሆኑ ያለውን ነገር ለእናንተም ለመናገርና አው በእርግጥ ትክክል ነኝ። ማንም ምናምን ያሉ ስላችሁ ቅሬታ የፈጠረባቸው አለ። ማንም ምናምን ለማለት የፈለኩት አንደኛ የማይታወቅ ሰው መጥቶ ህይወታቸውን የሚበጠብጥ ካለ አሁንም ቢሆን ማንም ነው አደለችም ሰው ስናና፣ አደለም ዳኒና ሌላም ሰው መቶ የነሱን ህይወት አሁንም ቢሆን አደጋ ላይ ልጣል የሚል ከሆነ ያ ሰው ለኔ ብቻ ሳይሆን ለእናንተ ማንም ነው። ስለዚህ የሆነ ነገርን ስናረግ የሆነ ነገርን ከመናገራችን በፊት አስቀድመ መጠንቀቅ መቻል ብንችል በጣም አሪፍ ነበረ። እንጂ ያንዱን እናትን በመጥላላት ያንዱን አባትን በማለት ምንም የሚቀየር ነገር የለም። ነገ ላይ የምትጸጸቱበትን ነገር ነገ ላይ የምታፍሩበትን ነገር ባታደርጉ በልካም መልካም ነበረ። አሁንም ቢሆን አረፈደም። እንደዚህ አይነት ነገር የምታረጉ ሰዎች አሁንም ቢሆን ከድርጊታችሁ ብትቆጠቡ ደስ ይለኛል። ለእኔ ብቻ ሳልሆን ሌሎችም ሰዎች ናቸው ይህ ነገር መናገር የሚፈልጉት ማለት ነው እና ወሬ አላንዛዛባችሁ ዛሬ የመጣሁበት ዋነኛ ምክንያት ትናንትና ብሩኬና ሀይሚ የሰሩ ቪዲዮ ነበረ እና ይመስለኛል ሀይሚ ቤት ነው ያ ቪዲዮ የተለቀቀው። እና ሁላችሁም በጣም እንዳዘናችሁ እንደከፋችሁ አይቼዋለሁ። ኮመንትም እያነበብኩ ነበረ። ለእኔም በውስጥ የጻፋችሁልኝ የደወላችሁልኝ ሰዎች አላችሁ። እናንተ ብቻ ሳልሆን እኔም በጣም የተናደርኩት ይህን ቪዲዮ ሀይሚም ታየዋለሽ፣ ብሩክም ታይዋለህ ብዬ ተስፋ አደርጋለሁኝ። ማለቴ ምን እንደምል አላውቅም ሀይሚ እኔ እንጃ አሁንም፣ በድጋሚ ትናንትና በመጣሽ ሴትና ትናንትና በመጣ ሰው ህይወትሽን ገደል ላይ በቃ እማይሆን ቦታ ላይ ጥለሽ እንድንለያይ ላይ እፈልጋለሁኝ በማለትሽ እኔም ብቻ ሳይሆን ሌላውንም ሰው ቅር አሰኝቷል። ይህን ነገር አስበሽበት ወይ ተጠንቅቀሽበት ቢሆን ጥሩ ነበረ። ማለት ህይወት እኮ ቀላል ነገር አይደለም። እዚች ጋር ህይወት ቃቃ ጨዋታ አይደለም። እናንተ በስንት ትግል ያመጣችሁትን እንትን ፍቅር የናንተን መተሳሰብ የናንተን እንትን ዛሬ ላይ አፋፍ ላይ መጣላችሁ ምንም ሚሉት ነው። አንተም ብትሆን ብሩኬን እንደ ትልቅነት ማስተማር ወይ ደግሞ እሷን በቃ በቻልከው አቅም መናገር እየቻልክ እጄ እንደገና ዳኒ ንገረዋለሁ ምናም እ እሱ መግደል አለ መግደሉ ኮዚች ጋር ቆም ብለ ማሰብ ነበረብ ማለቴ አንተ አንተ አንተ አንተ አንተ ዳንኤል የሆነ ነገር ማድረግ አይጠበቅብህም። እኛ እናንስም እሱን አይደለም እጅ ለማንሳት ይቅርና በሆነ በግልምጫ የሚወርቅ ልጅ ነው። እኛ እናውቀዋለን። ገብቷላ እንዲህ ገላምጠን ነው ብቻ የሚወርቅ ልጅ ነው። አንቺና ሶስና ምናምን እኔም ጋር ብዙ ብዙ ነገር ስላልሽ በጣም ነው ያዘንኩብሽ። እኔ ትክክለኛ ነገር ነው የተናገርኩት ሴትነትሽን መጠበቅ ያለብሽ ሴትነትሽን ማስከበር ያለብሽ አንችና አንቺ ነሽ እንጂ እኔ ወይ ደግሞ ሌላ ሰው አይደለም። ሰንበሪ አካላቶች ምናምን የአንቺን ህይወት እንትን ሊሉልሽ አይችሉም። ህይወትሽን ሊመሩልሽ ወይ ህይወትሽን ሊያስተካክሉልሽ የምትችሉት አንችና አንቺ ብቻ ነሽ። አንተኛው ዳኒ ብትሆንም ደግሞ እዚህ ጋር ሮስት አይደለም እየሰራ ያለው ከቷላ። ኤቲክታክ ሮስትህ ምናምን ነገር እዛው ይሄ ህይወት ነው። ቆም ማን ማለት ሚዲያ ያዘውን ነገር ስለምን እያወቃችሁት፣ ሮስትህን እዛው እዚህ ጋር መጥተህ ሮስት አደርጋለሁ እንደዚህ ብዬ እናገራለሁ ምናምን ነገር ለንግግሮች አንዳንድ ጊዜ አንዳንድ ጊዜ እኛ የሰው ልጆች የምናገራቸውን ነገሮች ለነገ ይቀመጣሉ ብለን አናስብም። እለታዊ ነገሮችን ነው የምናስበው። ላይክ ሀይሚ ትናንትና እንደተናገርሽው ማለት ነው እንለያያልሽው አይነት ነገር ዛሬም ላይ በዳኒ ስለመጣ ማለት ነው። ዳኒም እንደዚህ ብሎ የናንተን ህይወት ለማበላሸት ሆን ብሎ ያደረገው ነገር ነው፤ ሲጀመር የናንተን ነገር ለመበጣበጥ ነው እንጂ እሷም ጋር ሊገናኝ ይችላል ሁላ። ግን አሁንም ቢሆን መናገር የሚፈልገው ነገር እናንተ፣ አሁንም ባለፈው እንደተናገርኳችሁ፣ የናንተ ጨዋ ወልዶ ጨዋ ያሳደጋችሁ ቤተሰብ ነው። በቃ የናንተ ቤተሰብ እንደዚህ አይነት ነገር አይደለም። ስማችሁን በክፉ በክፉ አታስጠሩ። በቃ ይቅርታን መደራረግ ከቻላችሁ፣ ይቅርታ ተደራረጉ። ለሰው አታውሩ። በቃ የእናንተን ክፉነት ለሰው አታውሩ። እሺ እንደው የእውነት እንደ እውነት ማለት እውነት እናውራ ከተባለ አንቺ ሀይሚን ብትሆኝ ያለ ብሩክ የሆነልሽ አልስ ጥያቄ። አንተስ ብሩኬ ብትሆን ያለ ሀይሚ እንደማይሆንልህ ነገር ታቃዋለ። ብሩክም ያለ ሀይሚ፣ ሀይሚም ያለ ብሩኬ አይሆንላችሁም። ትክክል ነው፣ ሀቂቃ ነገር ነው። ስለዚህ እናንተ ሁለታችሁ የማይኳኋን ነገር ተታታታችሁ ለማትታታውት ነገር ዛሬ ላይ የምንናገረውን ነገር ቆም ብለን ብናስብበት መልካም ነው ባይ ነኝ። እና በጣም ስለተሰማኝ ነው ትናንትና በተናገራችሁት ነገር። ብሩኬም ድጋሜ የምነግር ነገር ማስጠንቀቅ ፋሚሊ፣ እዚች ጋር ደግሞ አንድ የምነግራችሁ ነገር ቢኖር ብሩኬም ጋር ትናንትና በአካልም አግኝቸው ነበረ፣ በስልክም እያወራን ነበረ ሁላ እና ቪዲዮ ተሰርቶ ከተጫነ በኋላ ነው ያየሁት። እኔ በጣም የደነገጥኩት ማለት እንደዚህ ብሎ ይሰራል ብዬ አላሰብኩ ነበረ። ማለት ይሄን ቪዲዮ ከመስራቱ በፊት ነገሮችን ቀለል አድርጎ እንዳያስብበት ነገሮችን ማሰብ እንዳለበትና በተረጋጋ መንፈስ ቢያወራበት ካልሆነም ደሞ ታጅራም መሄድ ካለበት እናቶ ጋር ሂዶ ለትንሽ ቀንም ቢሆን ራሱን ሪላክስ አድርጎ የተወሰነ ነገር ራሱ ጋር ቢመለስ ባይነበርኩኝ አውርቼውም ነበር። እንደዚህ አይነት ነገር ተረጋጋ አይነት ነገር ብዬ ነበረ፣ ግን ቪዲዮን ከተሰራ በኋላ ነው ያየሁት። አንቺ ሀይሚን ብትሆኚ ሚዲያ የያዘው ነገር እንደማይለቅ ታውቂዋለሽ። ሚዲያ የያዘው ነገር በጣም መጥፎ ነገር ነው። በእናንተ ብቻ ሳይሆን በሌሎቻችንም ህይወት ላይ፣ በጓደኞቻችንም ህይወት ስለያያችሁት ስለተማራችሁበት፣ ያ ነገር ደግሞ እናንተ ላይ እንዲደገም እኔም ማልፈልግም፣ ማንም ሰው አይፈልግም። ያ ነገር ነገ ላይ ቢደገም በእኔም እንዲደገምብኝ ሰለም ማልፈልገው ማለት ነው። ምክንያቱም እናንተ ነገ ከነገ ወዳ በቃ አንድ ላይ እንደምትሆኑ ውስጤ ይነግረኛል። ይህ እውነት ነው። እናንተ ምክንያቱም አንድ ስትሆኑ ነው እናንተ የሚያምርባችሁ። በቃ እናንተ የሚያምርባችሁ አንድ ላይ ስትሆኑ፣ ስትጫወቱ፣ ስትስቁ በቃ በቃ ለሁሉም አሪያ ስትሆኑ ነው እንጂ የሚያምርባችሁ እንልኝ እንትና ንገለዋለሁ በቃ ምንም አያስፈልግም። በቃ ይሄ አንተ እጅህንም እዛ ጋ መሰንዘርም አያስፈልግም፣ አያስፈልግም። እዛ ጋ ሚደን ማውራት አያስፈልግም። እኛ እናንስም እሱ በግልምጫ የሚወርቅም ሰው ነው እንደ ነገር ኳችሁ እናንተ የሚያምርባችሁ አንድ ላይ ስትጣመሩልን አንድ ላይ እንደ ድሯችሁ ስትስቁልን፣ እኔ ብቻ ሳልሆን እናንተ ሞዴንስ የነ ብሩክን የምትፈልጉት ብሩኬና ሀይሚን የምትፈልጉት የጨረቃ ፋሚሊ የእውነቴ ነው። ሲስቁላችሁ በቃ ሲስቁ ሲጫወቱ በቃ እንደ ድሮ አንድ ላይ ሲወርቁላችሁ ማየት ነው የምትፈልጉት። ያም ነገር ደግሞ ይደገማል። አንድ ላይ እንደሚሆኑ እኔ ባለሙሉ ተስፋ እምነት አለኝ። አንድ ሰው የለመዳችሁት ሰው እኮ በቃ ኩርፊያው ብቻ ሳቁ ብቻ አይደለም ኩርፊያውም ይናፈቃል ይባላል። እነሱ ሲኮራረፉ ሲበሻሸቁ፣ በቃ አንዳንድ ነገሮች ሲሰሩ ሲታዩ፣ ፕራንኮችን እዛ ጋር ሲሰሩ ሲታዩ እናንተ ብቻ ሳትሆን እኛም ብቻም ሳይሆን እናንተም ብቻም ሳትሆን ሁሉም ሰው በጣም የሚያስደስት ነው። በቃ ምክንያቱም አንድ ሰው እንደነገርኳችሁ በቃ ኩርፊያውም ይናፈቃል አይደል የሚባለው። ይቅርታ ኩርፊያቸውም ሁሉ ናፈቀን አሁን። የምር እኔም ብቻ ሳልሆን እናንተም ናፍቋቸዋል ብዬ ተስፋ አደርጋለሁ። ምክንያቱም የሀይሚን ኩርፊያ ታቆታላችሁ ብሩኬ ሂደዛ ላይ ሲያባብሏት ምናምን ነገር ምናምን። በቃ እኔ ብቻ በቃ እኔ እንጃ እንደ ድሮ ቢሆኑልኝ በጣም ባለሙሉ ተስፋ ነኝ። ደሞ ያነገር ነገር ደሞ ይዘገያል እንጂ አይቀርም፣ አንድ ላይ ሆነው እንደ ድሮዋቸው መሆኑ አይቀርም። እና ሁለታችሁም ዛሬ ለማስጠንቀቅ ነው የመጣሁት። ሀይሚንም ሀይሚን ብሩኬም ይሄን ቪዲዮ ስለምታዩት እናንተኞቹ ደሞ ዳኒና ሶስና የምትባሉት ከዚህ በኋላ ለአንዴና ለመጨረሻ ለአንዴና ለመጨረሻ የምናገራችሁ ነገር ቢኖር እናንተ በምታመጡት አሉባልታ በምታመጡት ፌዝ እና እንትን የሰውን ሕይወት ገደል እየሰደዳችሁ ነው። ገደል በጣም አፋፍ ላይ ገደል እየሰደዳችሁ ነው ያላችሁት። አስባችሁበት ከሆነ ሞር፣ ከሴቷ ይልቅ አንተኛው ጥቆም ብለህ ማሰብ ነበረብህ? ግን አይ የምትል ከሆነ ለአንዴና ለመጨረሻ ነው አሁን የተናገርኩት። ትናንትና ከትናንት ወዲያም ጓደኛውን ፍም ተናግሮታል። እንዲ ወንድሞቹ የብሩኬን ወንድሞች ተናግረውት ነበረ። ግን አንተ ከስህተት አሁን ቢሆን እየተማርክልን አይደለም። እኔ በቻልኩት አቅም እነ ብሩኬን አንድ ለማድረግ ሞክራለሁኝ። አንተኛው ምታርፍ ከሆነ ረፍ። ከዚህ በኋላ ለመጨረሻ ጊዜ ነው የነገርኩ። በእኔም በኦዲየንሶችን ፊት ነው እየነገርኩ ያለሁት። ለመጨረሻ ጊዜ ረፍ፣ ረፍ፣ ረፍ ሶስና የምትባዩ ረፊ ረፊ፣ የመጨረሻ አይ የምትሉ ከሆነ ከዚህ በኋላ አሻፈሬ ብላችሁ የራሳችሁን እርምጃ የምታረጉ ከሆነ በማረገው ነገር በኋላ እንዳትጻጻት እና ፋሚሊ እስቺ ጋር ማለት ነው እንጂ እኔን ብቻ አይደለም፣ እናንተንም ብቻ እናንተንም። አይምሯችሁ ላይ በጣም የሚመላለስ ነገር አለ። እሱ ምንድን ነው? ሀይሚ እኛ ስናቃት በጣም ቁም ነገረኛ ናት። ለነገሮች በጣም በቃ ሪስፔክት ያላት በጣም አስተዋይ ልጅ ናት። ብሩኬን ቢሆን ለነገሮች አሳቢ ልጅ ነው፣ ቅን ልጅ ነው። እንደነዚህ አይነቶችን ነገሮች አርቆ ቆም ብሎ ነበር የሚያስበው የነበረው። ዛሬ ላይ ግን ሀይሚ በጣም እየተሸወርሽ ነው ያለሽ። ምክንያት ሀይሚ እኛ እንደነገርኩሽ በጣም አስተዋይ ልጅ ነሽ። ዳኒም እንዴት አታውቂውም? አንቺ ዳኒን እኮ እኛ እናቀዋለን እስከ ጥግ እኮ። በጣም ብዙ ሴቶች ጋር ነው የሚያወራው። በጣም በጣም ከነ በጣም ብዙ ሴቶች ጋር ነው የሚያወራው። ይህን ነገር እንዴት አንቺ ተሸወርሽ? ይሄ በመታለልሽ በጣም ነው የገረመኝ። ምክንያቱም በቲክቶክም ብትዩ በኖራል ሶሻል ላይፍ ዩቱብም ብትዩ ሴቶች እንደሚያወራ እናውቃለን። ብሩኬም አንተን ብትሆን በርግጥ አውቃለሁ፣ ምክንያቱም ከሀይሚ በላይ አንተ ምክንያቱም በቃ ለነገሮች እንትን ሪስፔክትን ብትሰጥም፣ ሰይጣን ናት ባዘው እንደዚህ ብታሳስትህ የመጣችው በቃ አሳስተሃለች። ስለዚህ የሆነ ነገር ማለት አሳስተሃለች ስልህ ነገሮችን አንተ ጋር ስትመጣ እያለባበሰች ምስኪን ጨዋ እየሆነች ነው ላንተ እየነገረች ያለችው። እንዴት አንተ አታውቃትም? እሷን ብትሆን እኮ እኛ እናውቃታለን አይደለ? ፋይል እናውጣ ከተባለ እኮ እኛ እስከ ጥግ እናውጣለን። ፋይል ፋይል እኮ እኛ አለን እስከ ጥግ። ግን እናንተ ሰው ከመግባቱ በላይ እናንተ ነገሮችን ቆም ብላችሁ እንድታስቡበት ስለፈለኩኝ ነው። በቃ ሃይሚም ብሩኬም ከዚህ በኋላ እነሱ የምትሸወዱበት ጊዜ ያብቃ በቃ በሃይሚ በዳኒ ብሩኬም በሶስና የምትሸወድበት ነገር እዚች ጋር ይቁም፣ በቃ ብቻ በጣም ኔንጃ፣ ምን እንደምላችሁ አላውቅም። እና ዛሬ የመጣሁት ለማስጠንቀቅም ለማሳረፍ የሚያክል ነው የመጣሁት። እና ለእናንተም ተናግር ያልነበረው ባለፈውም አልተናገርኩም። ዛሬ ግን መናገር የምፈልገው አንድ ነገር አለ። ዳኒም ሶስናም ከዚህ በኋላ ከሀይሚና ከብሩኬ ህይወት እማታርፉ ከሆነ እማትወጡላቸው ከሆነ ማንም የማያውቀው ሚስጥር እኔ ላይ አለ፣ ፋይላችሁ እኔ ላይ አለ። አይ የምትሉ ከሆነ ተራ በተራ ወጣውልኝ። እማታርፉ ከሆነ ለመጨረሻ ጊዜ ነው የምናገረው፣ እረፉ በቃ። አይ የምትሉ ከሆነ እኔ ላይ ማንም ማንም የማያውቀው ፋይል አለ እኔ ጋር። በቃ ምን በቃ እናንተ ሁሉ የማትጠብቁት ነገር ነው እኔ ላይ ያለው። እናንተ ከማትጠብቁት ሰው ነው ያም ነገር ደግሞ ይሰጠኝ የቻለው ምክንያቱም ያ ሰው ለእኔ የሰጠኝ ያን ፋይል የሰጠኝ የሰው ደስታ የማያስ የሰው ደስታ የሚያስደስተው የሰው ሀዘን የሚያስከፋው ሰው ነው የሰጠኝ። እነሱ ነብሩኬና ሃይሚ ሲከፉ ያየ ሰው ነው ለኔ በውስጥ ጽፎልኝ ያወራኝ እና አይ የምትሉ ከሆነ ማታርፉ ከሆነ ተናግሬያለሁኝ። አንተም ዳኒ ስልክ እንትን ብትሪ ጥሩ ነበረ። አንቺኛ አንቺ እንተ መናገር አልፈልግም። ሴትን ምታሰድብ ሴትን ምታዋርድ ዘልዛላ ዘልዛል ላይሆን ሴትም በጣም ዘልዛል የምር ማለት ነው። በቃ ለመጨረሻ ጊዜ ተናግሬ ያለው አይ ምናምን የምትሉ ከሆነ ፋይላችሁን አወጣዋለሁ። ደግሞ ደሞ እዚች ጋር ማንም ማንም እኔ ምንም ሊያደርገኝ አይችልም። አንቺም ብትሆኝ አንተም ብትሆን ምንም አታመጣም። ያም ፋይል ካወጣውት በኋላ ምን የሚፈጠር ነገር የለም፣ ምክንያቱም አስቀድሜ ነግሬያችኋለሁ። ከሕይወታቸው ውጡ፣ በቃ ለአንዴና ለመጨረሻ ውጡ። አይ የምትሉ ከሆነ ማንም የማያውቀው ፋይል እጄ ላይ ያለ አወጣዋለሁ። በቃ አይ የምትሉ ከሆነ እሱን ነገር ከማድረግ ማንም ሰው አይገድበኝም። መገጣት የሆነ ነገር ምን አረጋለሁ ብትሉ፣ መጀመሪያ አስቀድሜ ተናግሬያለሁ። በቃ ተናግሬያለሁ፣ ተናግሬያለሁ። ማንም ሕፃን ልጅ አይደለም። አንተም ሕፃን ልጅ አይደለሽም። አንቺም ሕፃን ልጅ አይደለሽም። የእነሱን ሴራ ከዚህ በኋላ ማወቅ አለባችሁ እና በቃ በጣም ውስጤን ስለነካኝ ነው ትናንትና የተናገራችሁት ነገር እና ወሬ እንትናል በልባቹ ፋሚሊ በጣም ውስጥ ስለነበረ ነው። ከዚህ በኋላ ለመጨረሻ ጊዜ ተናግሬ ያለው ይህን ቪዲዮ እነሱ ጋር እንدرس ላይክ፣ ሼር፣ ሰብስክራይብ እነሱ ጋር እና ዳኒ ጋር አድርጉ በታቻላችሁ አቅም። እና እኔ ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ አበረታቱን። ወዳችኋለሁ፣ አከብራችኋለሁ። መልካም